ክንኩት ስለደለ እሷን እንደምትለው እንደምታስቡ አይደለም ለልጆቼ ወተት መግዣ አጥቼ በተቸገርኩበት ሰዓት አለ። የመብራት ምከፍለው አጥቼ የመብራት የመብራት ስ ጠፍቶብኝ ልጆቼን ጎረቤት ያስቀመጥኩበት ጊዜ አለ። አንዳንድ ነገር ሲፈጠር አንተ ባላብትነ ይህን አድርግ ሰራተኞች ላይ ሆነ ነገር ሲፈጠር ሰው ይህን ይላል፣ ግን እውነታው ሌላ ነው። እኔ እየሰራሁ ሳይሆን በህክምናና በጸበር ነው ጊዜን የማሳልፈው። ስለዚህ ስለሰማሁት ስለሰማሁት ምንድን ነው እኔ ዛሬ የፈለግኩት በህዝብ መሀል ቀርባ ይቅርታ። ምክንያቱም እንኳን አስራ አምስት ሺ ሀያ ሺህ ሰው በተሰበሰበበት ይቅርና ከአንድ ሰው ጋር ሆሚ አስደግሜበታለሁ እንዲያደርጌበታለሁ። ምክንያቱም የላኩልሽ ሪከርድ ደግመሽ ስሚው። ህዝቡ ያልሰማው አንቺ የሰማሽው ብዙ ነገሮች አሉ። እንዴት መድኃኒቱን እንደወሰድኩት እዛ ላይ ያለ መድኃኒቱን በምን እንደወሰድኩት። እኔ እኮ ህይወቴን በመከራ ነው ያሳለፍኩት። ገቢ እንሱ ከከፈትኩ ለምን ከፈትኩ ብዬ እግዚአብሔርን ያመረርኩበት ሰዓት አለና፣ እኔ ልለምናት የምፈልገው አሁንም ልለምናት ምፈልገው ነገር እሷ ነገ ራሷን የሆነ ነገር ብታደርግ እንደ ሰውኛ ሊጸጽተ ይችላል። ምክንያቱም ዱባይ ለመግባት የምክንያት ነች። በሰዓቱ መልካም ነበረች። ዛሬ ተሳስታ ይህን አድርጋለች። እኳን ስም ማጥፋት በተግባር አድርገው ምንም አላልኳትም፣ በተግባር አድርገው ህይወት የሲመሰካ ቀልብን ጭምር ምን የሚያደርገበት ነገር የለም። እኔ ጉዳዩ ዛሬ እንዲዘጋ እፈልጋለሁ። ምክንያቱም በየቀኑ የሶሻል ሚዲያ ርዕስ፣ በየቀኑ የሶሻል ሚዲያ ርዕስ ሆን አልፈልግም። አንደኛ ስራይን መስራት እፈልጋለሁ፣ ሁለተኛ ደግሞ ያለውበት ሁኔታ የጤና ጉዳይ በጣም ከባድ ስለሆነ ጸበል መሄድን መታከምን በጣም ፈልጋለሁ። ስድስት ዓመት ሰባት ዓመት ሶሻል ሚዲያ ላይ ወጥቼ ይችላል አንገቴን ደፍቼ የስራ ከመስራት ውጭ በጣም ከተደረገበ አንፃር ሰዎች ንፈራለሁ እና አሁንም ልለምናት ምፈልገው በህግ አግባብ ይጀባት ከምትቀጣ ያደረገችው ከአንቺ ጋር ያለው ሪከርድ በህግ ስለሚያስጠይቃት። ሁለተኛ ለሶስት ቀን ሙሉ እናንተን አድክመናል፣ ህዝቡን አድክመናል፣ ስራውን ጥሎ እንዲከታተልን አድርገናል። ስለዚህ የበደለችውን ያሳዘነችውን እኔንም በድላኛለች ህዝቡንም ይቅርታ ትጠይቅ። ይቅርታ ከጠየቀች እሷም ስራዋን ትሰራለች። ይሄ የራስ ማጥፋት ምናምን የሚባል ነገር ይቀራል። እንደገና ደግሞ እኔ ማይኖሮ ሰብስቤ ስራዎችን እሰራለሁ። በህግ አግባብ የምሄድበትንም አቆመዋለሁ። ስለዚህ ህዝቡን ገብታ ይቅርታ ትጠይቅ። እኔ እንደበደለችን አይደለም። ምክንያቱም እንኳን አንድ ዘመናይ የራሴ እህት ከገጠር አምጥቼ ለእሷ ብዙ ነገሮች ሁኜ ያሳክምኳት እኮ ክዳኛለች። አደለም ሀቢባ፣ እውነቱን ትመስክሪያለች። እናቴን መስመር ላይ አድርጌ ደውዬላታለሁ። የምታሰብች ከሆነ ምንድን ነው ያለችው? ታኒቅ ራሴን ከፎቅ ላይ ወረውራለሁ በሀሰት መስክሪልኝ ብላ እናቴን ሁሉ ታሳምን ነበረች። የገንዛ ህቴ ማለት ነው። መቀደመ ሲከሰይ ነበረ ወንድ፣ ስሙን አልጥራም። ለእሱ ያደረኩትን ያውቃሉ። ለእኔ የሚገባኝ አይደለም ለኔ ፈጽሞ ስለራሴ እኔ ማውራት ነው አልፈልግም። ለኔ የሚገባኝ አይደለም። ማለትም ይሄ ድምፅ ባይኖር ሙሉ ላይፍ የተብላሽቶ ነበረ። ትዳሬ ይበተን ነበር፣ ሰራተኞች ይበተኑ። ምክንያቱም ያለውበት እኔ ያውቅያለው እና ምንድን ነው ልንፈልገው ገብታ ይቅርታት አድርግ፣ አለበለዚያን ሪከርዶቹ እንዲለቀቁ አድርጋለሁ። እንደገና ደግሞ ነገ የራሷን የሆነ ነገር ብታደርግ ሁላችንም እንደዚህ ወጣ ፍቅር ዲዛይን ጋር እንደዚህ መቀደመ መጀመሪያ ቀን ስህዝቡ የሰማው እየቆራረጠ እየጫነ ብዙ ነገር የሚያደርገው ነገር አለ። ስለዚህ እውነት አሁን እንዲትረዳ ገብታ ይቅርታ ትጠይቅ። ከዛም በኋላ ወደ ሌሎች መንገዶች እንሄዳለን። ብዙ ማውራት የምንፈልጋቸው ነገሮች አሉ። ዛሬ እድሉ እንድሰጭ ይፈልጋለሁ። ዛሬ እድሉ እንድሰጭ ይፈልጋለሁ። ገብታ ይቅርታ ትጠይቅ። እንቢ ካለች ሪከርዶችን ትለቅልኛለች ማለት ነው። አመሰግናለ። ሶዲያና ገብተሽ ይቅርታ ጠይቂ ለህዝቡ። ካለብለዛ በህግ የሚያስጠይቅሽ ብዙ ሪከርዶች ተደርገሻል በጣም ብዙ ነገር ስትይ። እዚህ ቤት ውስጥ ሳይሆን ከዚህ ቤት ውጭ ፍላውር እየላከች ነው። ሞዴሬተሮች አስገቧት በረጁ ቦታ እኔ ራሴን አጠፋለሁ አላልኩም፣ ማጥፋትም አልፈልግም። እንዴት ይህ አስበው እንደመጣለት ነው አላውቅም። እኔ ራሴን አላጠፋም መቼም አላደርገውም። እውነት አለኝ፣ በጣም እውነት አለኝ። አሁንም ሳልፈራ የምነግርሽ እውነት ስላለኝ ነው። በአባቶች እንሄድ ያልኩት እውነት ስላለኝ ማለት ነው። ራሴን አላጠፋም። የእናቱን ስልክ ቁጥር አላውቅም፣ አልደወልኩም። ከማንም ጋር ስልክ አልደወልኩምም፣ አጠፋለሁም አላልኩም። ይሄም ደግሞ ካለ

አርጋብኛለች ካለ እንማል እኔ አላደረኩም ስል እምላለሁ። በቃ መሀላ ነው። ሚለያልአይልእሺ እንዴት መዳኔት እንደሰጠሹ የሚያወራበትን ቪዲዮ የምታወሪበትን ቪዲዮ ላሳይ። አንቺ የው ልጅ ህዝቡ ይፍረድ። እኔ አደለ ምፈርደው፣ ህዝቡ ይፍረድ። ይማል ወይ ሳይማል የሚለውን ህዝቡ እየፍረድ እና ከፎመንተመ ከህዝቡ ቃደ በአባቶች አስደውዬ እጠራዋለሁ። እዚህ ጋር አሁን የምጠይቀው በአባቶች አስደውዬ አንቺም እንድትፈርጅ አልፈልግም። እዚህ ጋር ህዝቡ እንዲያውቅልኝ የምፈልገው ለልጁ መድኃኒት አላደረግኩም። ቮይስ አድርጌያለሁ። አዎ ቮይሱን ያደረግኩት እራሱ ባለበት ነው። እኔ አሁንም መድኃኒት እንዳላደረግኩበት እምላለሁ። አላደረግኩም ማድረግም አልፈልግም። አንዴ ልክፈተው መድኃኒቱን እንዴት አድርጋ በምን ማጠጣት እንዳለባት ስጠይቅ አንድ የተረጋገ ለውራ። ህዝቡን ግን በእኔ ጉዳይ፣ በአንዳንድ ነገሮች ጉዳይ ሀያ አምስት ሺህ ህዝብ በነበረበት ስላጉላላዋቸው በጣም ዝቅ ብዬ ይቅርታ አድርጉልኝ። በተለይ ስም ጠራሽ ብላችሁ ለሰደባችሁኝም ላላችሁኝም ልጆች እውነት ነው ስም ጠርቻለሁ። መጥራት አልነበረብኝም ከሆነ ይቅር በሉኝ ብያለሁ ሁላችሁንም። ይቅርታ፣ እዚህ ጋር ህዝቡን ይቅርታ አደርጋለሁ። እኔ ግን ለስራዬ መተተኛ አይደለውም፣ ማድረግም አልፈልግም። ልጆች አሉኝ፣ ልጆቼን ማሳደግ እፈልጋለሁ፣ ስራ መስራት እፈልጋለሁ። ልጆቼን እንዳለግን በአንዳንድ ነገር ልታገደ አይገባም። ዘመናዊ እንደዚህ የምፈልገው ልንገርሽ፣ እንደዚህ የምፈልግ ሰው ብዙ ማብራሪያ አያስፈልግም። ዘመናዊ እኔ እዚህ ሀገር ለመምጣት አንቺ ምክንያት ነሽ። በየትኛውም መንገድ በምንም መልኩ የእኔን ህይወት እስከምት አመሰቃቂ በሰዓት ላይ ለእኔ በጎችን አድርገሻል። በምንም መልኩ የሚካድ አይደለም። አንቺ ጠላት ያደለሽ አሁንም ያደረግሽቸው ነገር ሊጸጽትሽ ነው እንጂ የሚገባው ህዝቡ እዚህ የተሰበሰበው ህዝብ ህፃን አይደለም የሚሸወድ ህፃን አይደለም። በየትኛውም መንገድ አዳምጪ ናለሽ እባክሽ አዳምጪ። ስለዚህ አሁን እንደዚህ አድርግ ያለው አላደረግኩ ለት እንደዚህ አድርግ ያለው አላደረግኩ ማለት ነው። ስተሰርቻለው ይቅርታ በሚል ህዝቡን ጠይቂ እና ውጭ ካለበለዚያን ጥሩ አይመጣም። ግድ የለሽም አንቺ ይቅርታ ለማለት የፈራሽውን። እኔ እኮ ሙሉ ላይ ፌና አመሰቃቅለሹ ነበረ። እኔን እኮ እግዚአብሔር ደግሞ ባይወልደኝ እንደዚህ ነው እንደዚህ ነው አለሽ። ስለዚህ ስተሰርቻለው ይቅርታ ብለሽ ውረጅ። ግድ የለሽም። ግድ የለሽም አይጠቅምሽም። እል ግድ የለሽም። እኔ የምለምንሽ ስህተት ሰርቻ አለው ይቅርታ ብለሽ ብቻ ውረች። አይጠቅምሽ ጫርሻለ መልሱ ያ ሀቡዬ ይቅርታዊ ማለት ችግር የለብኝም የቅርባይነት የታላቅነት ነው። ግን እውነት ስላለኝ አ እውነት ስላለኝ ህዝቡን ስላጉላላሁት ብቻ ይቅርታ አልኩ ገና ከመግባቴ በፊት በተያዘብኝ ቪዲዮ ምክንያቱም በአንዳንድ ነገሮችም ብዙ ቪዲዮ አርግ ያለው ብዙ ቮይስ አለኝ ከእርሱ ጋር ብዬ የመጀመሪያ ቀን ተናገር ያለው ካስታወቅ ማለት ነው። አሁን እኔ እና እሱ እኔም ክርስቲያን ነኝ እሱም ክርስቲያን ነው። ከቻለ ሊፈርደን የሚችለው ቤተ ክርስቲያን። ይሄ በሃይማኖት መደበቅ ምን አመጣው? ሃይማኖት ውስጥ መሸሸት፣ አንዴ በመሄር አንዴ በሃይማኖት መደበቅ ለምን ያስፈልጋል? ለምን ይህ በሃይማኖት መጽሐፍ ቅዱስ ይዘሽ መተሽ እንደዚህ ማለት በሃይማኖት ይሆንሽ። ብዙ ጊዜ በሃይማኖት ለመደበቅ መሞከር፣ በብሔር ለመደመቅ መሞከር ሀቀኝነትን አያሳይም። ሀቀኛ ሰው በምንም አይደበቅም። ቆሞ ካጠፋን ጥፋቱን ይጋፈጣል። ጥፋትም ካለ ማንም ፐርፌክት የለም። ፐርፌክት አንድ አምላክ ነው። በቃ የሰው ሰው ሆኖ ማያጠፋ የለም። ጥፋት አለ። ሰውነሽ አጥፍተሽ ከሆነ ይቅርታ በጣም አጥፍቻለሁ አለቀ ይዘጋል ፋይሉ እንጂ በሀይማኖት በብሔር ለመሽ መሞከር በጣም አፀያፊ ነገር በብሄርም በሀይማኖትም አልሸሸግም አልደበቅም ካልኩኝ አልኩት እሱን አልኩት አደለም መድሀኒት አብልቼ ለመግደል ነውና አደለም መድሀኒት አብልቼ ለማጎሳቆል ነውና ከእኔ ከአንደበቴ ሲርቅ ወንድሜን ያስለመንኩበት ጊዜ ያለኝ አልኩ ስኩ ለዚህ ሰው ምስክር ቢያስፈልግ የሰው ምስክር አምጥቼ እንዲህ ተራውን አሰልፍልሽ ነበረ። የሰው ምስክር እኔ እናሱ አብረን የበላንበት ስንት ጊዜ የኖርንበት ከጎን የራቅ ብዬ ያለቀስኩበት ምስክር አለኝ። የሰው ምስክር ስለማያስፈልግ ነው። ግን እዚጋ ህዝቡ እንዲረዳልኝ ብቻ እውነት ስላለኝ እኔ እናሱ እንተማመን። ወይስ አድርጌበታለሁ፣ አዎ፣ ወይስ አርጋብኝ፣ ወይ ተናዳ ነው ይበል፣ ወይ የሆነ ነገር ነው ይበል። ልመንለት ግን መድኃኒት እንዳላደረግኩበት ምሎ ያረጋግጥልኝ፣ ወይ አላደረገችብኝ የሚለን እኔ ማስታወቁን ለአንቺ ቪዲዮ የላከው ያስታወቀው እንዳመመው አውቃለሁ። ግን እኔ አላደረግኩም፣ እግዚአብሔር በሚያውቀው እኔ አላደረግኩም። ለዛም ነው እንማል ያልኩት እንጂ መጽሐፍ ቅዱስ ምለሽ በቤተ ክርስቲያን በእኔ ባይደርስ ነገ ለልጆቼ ይደርሳል፣ አውቃለሁ፣ እምነት አለኝ። መጽሐፍ ቅዱስ በጣም ሀያል ነው፣ አይማልም እውነት ካለሽ ግን አያስፈራም በእምነት አትገበቂ ምንም መማማል አያስፈልም መድኃኒት እንት እንዳጠጣችን እሷን ከፈችልኝ አንቺ ልትደብቂ ለምን እንደፈለግሽ አይዶ ነው እምነትን የናሱ ክርስቲያን አይደለንም ወይ ይህን ካላደረግሽልኝ በጣም አመሰግናለሁ። ይሄ ወካዎች ከምንም የሚያደግ እንትን የሚለን አይደለም። ሀብዬ የምትረጊኝ ከሶሻል ሚዲያ ብቻ መተወስ አይደለም። እዚህ በተሰበሰብንበት አንድ ነገር ልንገርሽ። እኔ ሀቢባ ምን ይሄ ድራማ ስለሰራሽ የምፈራ መስሎሽ ከሆነ በጣም ሀቅ ካለሽ ያውልሽ እኮ ከማንም ጋር ብትታይ ማለት ነው። ሀቅ ካለሽ ከጎንሽ እኮ ማለት ነው። ሀቅ ከሌለሽ ግን ማንም ብትውኝ ልንገርሽ አይደለ አንድ ነገር በሃይማኖት ብትደበቂ፣ በብሄር ብትደበቂ እኔን ሀቢባና ታስፈራርኝም። ፍትሃዊ ገለመሊ ግብን አርጌ ፍትሃዊ ነኝ ግብን የዛለት ያው ስላለቀሽ ብቻ እሱ ማስረጃውን ሳያመጣ ድራማ ስለሰራሽ ህዝቡ እምባሽን አይቶ ሀቢባ ማስረጃ የላትም እንጂ ልንገርሽ፣ ማስረጃ የላትም እንጂ እንትን በይ ፍትሃዊ ሁኚ ይወቃላት ብለውኝ በነጋታው እህቱ መታ። ልንገርሽ፣ በነጋታው እህቱ መታ ውሸቴኝ ነው ብላ ይቅርታ ስጠየቅ እኔን ላይ ነበር የሚሰርዱብኝ። እኔ ሚዛናዊ ባልሆን ያለመረጃ ያለመረጃ አልሰማም ባልኖሩም ገባሻ። ላይ አንቺ ግን ይኸውልሽ ካፈርኳ የመልሰኝነሽ። አሁንም ሌላ ቪዲዮ አለ ወይስ አለ የሚከፈት? እዚህ ጋር ሞር ነገሩ እየከረረ የበለጠ በራስሽ እያፈርሽ ከምትሄጂ ጉዳዩን ባጭሩ ቀጥተሽ ይቅርታ አጥፍቻለሁ። ሰው እኮ ነሽ አንቺ፣ መላእክ ነሽ? እንደ ማታጠፊ ሰው ነሽ። አጠፍተሰማኝ አልኩ። አንደርስታንድ አደርግኝ፣ ስሚኝ በምንም ልደበቅ አይደለም እውነት ስላለኝ ነው እየነገርኩት ያለው። አይደለም ወይስ ብዙ ነገር አድርጎ አስቀምጦ ሊሆን ይችላል። ተናግር ያለው ብዙ ወይስ አድርጎ ተቀምጦ ሊሆን ይችላል። እኔ ግን እውነት አለኝ። እውነት ስላለኝ እውነትን ደብቄ በቤተ ክርስቲያን ብዬ አልደበቅም። እውነት ግን እውነት ስለሆነ አባቶች ይፍቱልን፣ የኔና የእሱን ጉዳይ ቤተ ክርስቲያን ሃይማኖት መደበቅ ነው። ጠባሽ የልብን አድርሰው በሃይማኖት መ የልብን አድርሰው በብሄር መደበቅ። ራስሽን ችለሽ በሁለት እግርሽ ተጋፈጭ ጉዳዩን በቃ፣ አጥፍተሽ ከሆነ አጥፍቻለሁ ይቅርታ፣ አላጠፋሁም እኮ ማስረጃ መምጣት